ብዙዎች የመሰከሩለት እንዲሁም ደግሞ ሌሎች ሀገሮች በአብዛኛው ለፊታቸውን እቤታቸው ውስጥ ሰርተው የሚጠቀሙት የፊት ማስክ ነው ይዤ የመጣሁት እና በእርግጠኝነት ትወዱታላችሁ። ሰርታችሁ ሞክሩት። የኮሪያን የፊት ማስክ እንዲሁም እኛዎቹም በተለይ ብዙዎች ሰርተውታል። እኔም ከዚህ በፊት በጣም ሰርቼው ጠቅሞኛል እና ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት አለም ዳርቻ ሰላማችሁ ብዝ ትርፍ ይበልልኝ። ዛሬ በአዲስ ቪዲዮ መጥ ሰርቻለሁ ይሄንን ቪዲዮ፣ እውነቴ ነው፣ ሰርታችሁ ተጠቀሙት። በዚህ አጋጣሚ እዚች ጋር ምግብ ልሰራ ነበር፣ ምሳ ልሰራ ነበር ና ሩዝ ለምሳ ያዘጋጀውት ነው የወሰኩለት ሁለት ማንኪያ ሩዝ ወሰኩኝ፣ ማለት ነው ሁለት ማንኪያ ሩዝ። የምፈልገው ውሃውን ነበር፣ ነገር ግን አሰራሩን አይታችሁ እናንተም እንደኔ ስሩት እስቲ። በጣም ነው የወደድኩት፣ በጣም ነው የተመቸኝ። በዚህ አጋጣሚ ና ከዛ በኋላ ሁለት ማንኪያ ሩዝ ወስጄ ሁለት ማንኪያ ሩዝ በዚህ መልኩ አጠብኩት። ሁለት ማንኪያ ሩዝ በቂያችሁ ነው፣ ደግሞ በጣም ብዙ ስለሚሆን አንድ ማንኪያም የሚበቃችሁ ይመስለኛል በእርግጠኝነት። እኔ የፈለግኩት የሩዙ ውሃ ነበር በመጀመሪያ። ከዛ እዚህ ጋር ሩዙን በዚህ መልኩ አጥቤዋለውኝ። በዚህ አጋጣሚ ለቻናሌ ቻናሌ ለምታበረታቱልኝ በርቺ፣ ጠንክሪ፣ ጎበዝ ብላችሁ ሀሳብ አስተያየት የምትሰጡኝ በጣም አመሰግናለሁ ማለት ነው። ቅን መልካም ሰዎች አላችሁ፣ የምር እግዚአብሔርን በጣም ነው ደስ ያለኝ ስለምታበረታቱኝ እና ከዛ እዚህ ጋር ካጠብኩ በኋላ ሩዙን ካጠብኩ በኋላ የጨመርኩት ሁለት የሾርባ ማንኪያ ሩዝ የሩዝ ዱቄት ነው የጨመርኩት። እኔ የፈለግኩት ሩዙን እንደዚህ ቀቅላችሁ መፍጨት ትችላላችሁ፣ ነገር ግን እኔ የፈለግኩት በሌላ መንገድ ነውና እና እንደዚህ እስቲ ሰርታችሁ ሞክሩት። በእርግጠኝነት ትወዱታላችሁ። ከዛ በዚህ መልኩ በደንብ አቀላቅየዋለሁ። የተረፈኝ ትንሽ ሲተርፈኝ ትንሽ ብዬት ጨመርኩትና እሱንም ጨመርኩት። ከጨመርኩት በኋላ እንደዚህ በደንብ አዋህጀዋለሁኝ። ውሃ አንድ ማ አንድ ብርጭቆ ከዛ በላይ ጨ ምሬበታለው በዚህ አጋጣሚ ሩዙ እስከሚበስልልኝ ድረስ ብዙ ውሃ አስፈለገኝ ማለት ነው። ከዛ እንደዚህ ቀስ እያላችሁ ግን መነካካት አለባችሁ፣ እንትን እንዳይልባችሁ እንዳይጓጉልባችሁ፣ ወይም ደግሞ እሳቱ እኔ ጋ በጣም በአነስተኛ ነበርና፣ ከዛ እንደዚህ ሩዙ የሩዙን ውሃ እንዲወጣልኝን የፈለግኩት እንደነገርኳችሁና የሩዙን ምርጥ በቃ የሩዙን የውስጡን ብቻ ክሬሙና የ ያኛው ሩዝ ልጠቀመው አልፈለግኩም ያኛውም ግን እንደ መፍጨት ትችላላችሁ በዚህ አጋጣሚ ይሄኛውም እና ከዛ በኋላ በዚህ መልኩ ክሬሙ እየወፈረ እየወፈረ ይመጣል ያኛውም ሩዝ ራሱ እየበሰለ እና የሩዙ ሩዝ ውስጥ ያለውን ጥቅም እየወጣ ይመጣል ከዛ በዚህ መልኩ ከቀቀልኩት በኋላ በመጨረሻ ምንድን ነው እዚህ ጋር የተጠቀምኩት ቫዝሊን ተጠቅም ያለው ቫዝሊን አንድ ማንኪያ ትንሽዬ ማለት ነው ብዙም አላበዛውም ከዛ ቤቢ ኦይል እኔ ሁልጊዜም ቤቢ ኦይልና ቫዝሊን የእኔ በቃ ምርጥ መቼም በቃ ተመራጭ ነው ያደረግኩት። እስካሁን ለምን አልተጠቀምኩም ቤቢ ኦይል በተለይ እስካሁን ለምን አልተጠቀምኩም ብዬ በጣም ይቆጨኛል ማለት ነው። ነገር ግን ባለፈ ነገር መቆጨት አያስፈልግም ማለት ነው። ግን በቃ የምር በጣም ነው የወደድኩት ቤቢ ኦይል እና ከዛ በኋላ እዚች ጋር ቅድም የሰራሁት የሩዙን ሩዙን የቀቀልኩት ሩዙን እና የሩዙን ዱቄት አንድ ላይ የምፈልገው ክሬሙን ነው ክሬሙን በዚህ መልኩ እዚህ ጋር ካሜራውን እንትን አለብኝ እና ክሬሙ በዚህ መልኩ እንትን ብዬ ክሬሙ ብቻ ነው ያስፈልገው ክሬሙ ብቻ ውሰዱ። ወይም ደግሞ ይሄንን መፍጨት ራሱ ትችላላችሁ። ይሄኛው ግን እኔ በረዶ ቤት ብትጨምሩት በበረዶ ጨምራችሁ ትንሽዬ ውሃ ጠብ አድርጋችሁ በበረዶ እንትን ብላችሁት ከዛ በኋላ ፊታችሁን መሳጅ ታደርጉበታል። መሳጅ ታደርጉበታላችሁ። በተለይ ሙቀት ካለ እናንተ አካባቢና እኛ ጋር እንኳን በጣም ብርድ ነው። ከዛ በዚህ መልኩ እንደዚህ በደንብ አቀላቅየዋለው። ክሬሙ ደስ የሚል በቃ ምርጥ ምርጥ የሚያምር ክሬም የሰጠኝና የሰጠኝ ና ተቀብቼው ራሱ እንዴት ደስ እንደሚል የምር እዚህ ጋር በዚህ አጋጣሚ የሁላችሁ ግራና ቀኝ ሆነብኝ። ቪዲዮ በቁመት ነበር ለካ የተቀረጸው በጎና አረገዋለው ስል ተርን ሆነብኝ፣ ዞረብኝ ማለት ነው። ዞረው እንትኑ ዞረ፣ ግራና ቀኝ አልሆነብኝም። ከዛ በመጨረሻ ይህንን የትንሽ ትንሽዬው በምቀባው ለሁ ለምቀባው ብዬ ከዛ ይህኛው ትልቁ ደግሞ ለሌላ ጊዜ ቢያንስ ለሁለት ቀን ለሶስት ቀን ይሆነኛል። ለሰውነታችን ጭምር በደንብ ተቀቡ ማታ ማታ በተለይ እና በቃ እኔ በጣም ነው የወደድኩት። የምር ቀላል አሰራር በጣም ቀለል ያለ አሰራር ነው፣ ምንም አሰራሩ አይከብድም። በመጨረሻ እንግዲህ የሁላችሁ ማስኩን ይዤ መጣሁኝ ከሰራው በኋላ እና ይህንን ክሬም ማለት ነው ምንም እንትን አያስፈልገውም አይበላሽም። በእርግጠኝነት አይበላሽም እና እንዲሁም ደግሞ እኔ ቀን እሺ ነው ያስቀመጥኩት። ማታ ማታ እንደዚህ መሸት ሲል በዚህ አጋጣሚ እኛ ጋር አሁን መሸት ብለዋል፣ እና ማታ ማታ ተቀቡት። ቀን ቀን ግን ያው እርግጥ ባዝሊ ብዙም አላበዛውበትም እና ባዝሊ ብዙ ስላላበዛውበት ምንም ችግር የለውም ቀን ቀን ምራሱ ብትቀቡት ማለት ነው። እና ደግሞ እንዲት ደስ እንደሚል ብዙዎች፣ ደግሞ ብዙ ሀገሮች ይህንን ነው የሚጠቀሙት እና በቀላል መንገድ ራሳችሁ መንከባከብ ትችላላችሁ። በትንሽዬ ሩዝ በትንሽዬ ማለት ነው አንድ ማንኪያ ሩዝ ራሱ ጨምራችሁ ይህንን መስራት ትችላላችሁ እና አሰራሩ ያናክል የሚከብድ አይደለም። ሰውነታችሁን በሙሉ መቀባት ትችላላችሁ። በተለይ ደግሞ ግንባራችሁን እንደዚህ ግንባራችሁ ለሚሸበሸብባችሁ፣ እንዲሁም ደግሞ ያው ፊታችንም ሆነ ፀጉራችንን የውስጥ ሰላም ነው እና እንቅልፍ ለሌላችሁ እንቅልፋችሁን እንትን እንድትሉ እንድታስተካክሉ ሀሳብ አታቁሙ አይባልም፣ እና የሰው ልጅ ካላሰበ መኖር አይችልም። ግን ደግሞ በተቻለ አቅም ከጭንቀት ራስን ማቅለል ራስን መጠበቅና፣ አትጨነቁ። በቃ ዓለም ዘጠኝ ነው። አትጨነቁና ይህንን ሩዝ ግን በስመ አብ የምር እኔ ተመችቶኛል እና ከዚህ በፊትም ተጠቅሚዋለሁ፣ ሰርችዋለሁ። ቫዝሊን ደግሞ በብዙ መንገድ ሰርችዋለሁ። ሲቀጥል ደግሞ ለፊታችሁ ምንም ጉዳት የሚያመጣው ነገር የለም። ያው አንዳንድ ኮመንቶችን ስለማይ ማለት ነው እና አንዳንድ ኮመንቶች ፊታችን ላይ ምንኛውም ነገር ለምሳሌ ቫዝሊን ቫዝሊን ቫዝሊን በልጅነታችን ትምህርት ቤት ስንሄድ ያደግንበት በቃ ቫዝሊን ለፊታችንም ሆነ ለጸጉራችን ይብን። በቃ እናቶች ራሱ የልጆቻቸውን ጸጉር ቫዝሊን ካላቸው እሱን እንትን ብቆንጠር አድርገው እንዴ ነው እንደዛ ላደጋቸውም እንዴ እናቶቻችን ቢያንስ በተለይ ወደ ገጠር ያለን በገጠር ያደግን እናውቀዋለን እንዴት እንዳደግን እና እናቶቻችን ገበያ ላይም እንትን ሲሉ እንዲሁም ደግሞ ትምህርት ቤትም ስንሄድ ፊታችን እንትን ካለባቸው ጎስቁልቁል ካለባቸው ልጆቻቸው ጸጉር ጎስቁልቁል ካለባቸው ካላቸው ቫዝሊን ቆንጠር አድርገው ቀብተውን ይሸኙናል። እና ስለዚህ ይህን ያክል ለሰውነት መጥፎ ወይም ደግሞ ለፊት መጥፎ ነገር እኔ ተጠቅሜም አላቅም። እንዲሁም ደግሞ ራሴን የሚጎዳ ነገርም በፊቴም ላይ ሆነ በጸጉሬ ላይ አላደርግም ማለት ነው እና አንዳንድ እና አንድ ነገር ደግሞ ከመጠቀማችሁ በፊት እናንተም ምናልባት አላርጂ፣ ደግሞ አላርጂ አይጠፋም። አላርጂ እኔ በቫዝሊን አቅመ ራሱ ኦሊቬራ ቫዝሊን አለ፣ ሁሌ የምናገራለው እና ኦሊቬራ ቫዝሊን ስጠቀም አላርጂ አለብኝ። እና አላርጂ ካለባችሁ ደግሞ ቼክ አድርጋችሁ፣ ከመቀላቀላችሁ በፊት ቼክ አድርጋችሁ ብትቀቡ ምንም ችግር የለውም እና እናንተ ጋር ለእናንተ ንጹህ የሆነው አላርጂ ማያመጣባችሁን ነገር ተጠቀሙ። ከዛ አንዳንድ ሞክሩት ብያለሁ፣ ሁሌም ደግሞ እናገራለሁ። እኔ ለቪዲዮም ብቻ ብዬ ሳይሆን አንድ ሰው የሚጠቅመውን ነገር ሰርችን ማድርጎ እንዲይ ነው የምፈልገው። ግዴታ እኔ ስለተጠቀምኩ የሚጠቀመኝ እናንተ ይሆናል ማለት ሳይሆን፣ ግን በቃ በአጠቃላይ እኔ ለራስ የሚጎዳ ወይም ለሰውነት የሚጎዳ ነገር ሰርቼም አላቅምም አልሰራም ለወደፊትም ቢሆን ማለት ነው እና የጠቀመኝ እና ያካፈልኳችሁ፣ ተጠቀሙት። በጣም ጥሩ ና ለማንኛውም እንደዚህ የተጠቀሙ እራሳችን ጠብቁ። በሌላ ቪዲዮ እንገናኛለን። መልካም ቆይታ ይሆንላቸው። ባይ ባይ።